የሚሸጥ ቤት እየላቸው ቀርብ ያለ ወሎ አራት ክላስ ነው። መቶ ሰማኒያ ካሬ ላይ ያረፈ ነው። ተከራይቷል። ገና ተሰርቶ ሳልቅም ሴትና ቤት እንዳደረጉት ነው ተብሏል። ምን ይሄ ብቻ ኮንቴነር እየላችሁ ቀርብ ያለሁኝ ኮንቴነር አቅርብልም ብላችሁኛል። ከሀገር ውጭ ያላችሁ ይሄው እየላችሁ ቀርብ ያለው የተከራየ ነው የተከራየበትንም ኪራይ የምነግራችሁ ይሆናል። እዚህ ጋር እንደምትመለከቱት ተገዛችሁ በኋላ አከራይታችሁ ኪራዩ መጠቀም የምትችሉበት ነው። ለአስፋልት ነው፣ ቀረብ ያለ ነው እየላችሁ የቀረብኩት። የት ሀገርም እንደሆነ ግልጽ አድርጌ እነግራችኋለሁ። የዚህ ኮንቴነር ዋጋና የ180 ካሬ አራት ክላስ ቢት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና፣ በአውሮፓ፣ በሳውዲና፣ በዱባይ፣ በኩዌትና፣ በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከ ሞተሩ ለቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ ወሎና ኮምበልቻ እንዲሁም ኬሚሴና ሀርቡ ህጋዊ የንግድና መኖሪያን እያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 71 98 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደናችሁ ውድና እየተከበራችሁ እንድሪስ አብዱ ዩቲዩብ ቻናል አርማይ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው መቶ ሰማኒ ካሬ አራት ክላስ ነው። ገና ሳልቅ የተከራየነው ነው። መግቢያ ላይ እንዳያችሁት ምን የብቻ ኮንቴነር ምዝ ጋር የምትመለከቱት እየላችሁ ቀርብ ያለው ዋጋው ተመጣጣኝ ዋጋ ነው። ከገዛችሁት በኋላ አካራይታችሁ የምትጠቀሙበት ነው። እየላችሁ የቀረብኩት ጂፕሰን ነው። ኮርኒሱ እንደምትመለከቱት ግርግዳውም፣ እንደዚሁም ደግሞ ኮርኒሱም ይሄ ነው፣ ያምራል የሁለቱንም ዋጋውን እነግራቸዋለሁ። ተመጣጣኝ ዋጋ ነው። ቪዲዮውን በላይክ ጀምሩ፣ እስከ መጠረሻ ድረስ አብራችሁን ቆዩ። ሴትና ቤት እንዳደረጉት ነው ያልኳችሁ በምክንያት ነው ማለት ነው። ቤት እንደዚህ ለከተማ ቀረብ ያለ ሆኖ ተፈላጊ ሰፈር ከሆነ ተሰርቶ ሳያልቅም ይከራያል ማለት ነው። አንደኛ ለስራ ቀረብ ማለቱ ነው የሚያወጣ ተከራዮችም ማለት ነው። ሴትም ደግሞ እንደዚህ ክፋ ማትል ከሆነ ራሷን ለማጠብቅ ከሆነ እንደዚህ ተፈላጊነቷ ያናህል አይደለም ማለት ነው። ነገር ግን ባላት አቅም እንደዚህ አንደኛ ብራንድ ልብስ በመልበስ አይደለም ብራንድ ጫማ በመልበስ አይደለም ማለት ነው። እራሱ መጠበቅ ራሱ ተፈላጊነት እየጨመረ ይሄዳልና ማለት ነው። ቦታም እንደዛው ማለት ነው። ቦታ አቀማመጥ ይወስናል። በነገራችን ላይ መኪና እንደዚህ ዳይሬክት የሚያስገባ ቦታ ማለት ነው፣ ቢያንስም ይፈለጋል ማለት ነው። በተለይ ጥቁር አስፋልት ላይ ያለ ቦታ ማለት ነው። ለምን መቶ ካሬ ሰማንያ ካሬ አይሆንም ማለት ነው፣ ይፈለጋልና ታውቃላችሁ። እንደዛ አልኳችሁ በምክንያት ነው። ቻናሌ ቤተሰቦች ቤት ደግሞ ተበጃይቱ ሲያልቅ ቀለም ተቀብቶ ውስጡ ኮርኒስ አልቆ ሲታይ ተፈላጊነቱ እየጨመረ ይሄዳል ማለት ነው። ለዛ ነው እንደዛ ልላችሁ የቻልኩት። ለዛሬ እየላችሁ የቀረኩት ኮንቲኔር እንደምታዩት የተከራየ ነው። የተከራየበትም በየወሩ ኪራዩ ማለት ነው 2500 ነው። የተከራየው ዋጋው ተመጣጣኝ ዋጋ ነው። ቤቱ እንዳያችሁት ነው። ኤልሽብ ነው። እንደዚህ ቪዲዮ ለመቀረጽ ህፃን ልጆችም አሉና ኤዲስ አደርግ ቆረጥኩት፣ ማለት ነው። ምክንያቱም ህፃን ልጅ እንደዚህ ቪዲዮ ላይ ሳስገባ አንደኛ ራቁታቸው ስለሆኑ፣ ለዛም ነው ልቆርጠው የቻልኩት። የቻናል ቤተሰቦች፣ ቤቱ አሰራሩ ኤልሺፕ አሰራር የተሰራ ነው። የሚቀረው እንደዚህ ግርፍ ማስገረፍ እና በር መግጠም ነው። ቆርቆሮ ተገጥሞ ነው በሩ እንግዲህ የተከራየው ማለት ነው። አስባችሁታል አይደለ? የዚህን ያህል ነው ማለት ነው። ጥሩ ሳይት ላይ ያለ ቤትና ቦታ ጠቃሚው ማለት ነው። አድራሻ ቤቱም ወሎ ኬሚሴ ነው። ኮንቲነሩም ወሎ ኬሚሴ ነው ማለት ነው። እንደምታወት ኮንቲነሩ ጅብሰን ነው፣ ግርግዳውም ጅብሰን ነው። ኮርኒሱም እንደምታወት ነው ይለያል። ዋጋው ተመጣጣኝ ዋጋ ነው። ትናንትና አሞኝ ፖስት ባደረግኩት ቪዲዮ ብዙ ልጆች እየደወላችሁ እንደዚም ደሞ ሪከርደ ጽሑፍ እያስቀመጣችሁ እየጠየቃችሁ የነበረ ረጅም ጊዜ ሆኖን ተገናኝተን የማናቅ ማለት ነው የቆየን ሰዎች ሁሉ መታችሁ እየሰለማችሁ የነበረ ደውላችሁም እየጠየቃችሁ የነበረ አመሰግናለሁ። አሁን እንደግ ይታሽሎኛል። ለካ ሰው እንደዚህ ይፈልገኛል አሉ እንዲ ለካ እንደዚህ ለሰው ቦታ የሚሰጡ ሰዎች አሉ እንዲስተምር ደረጃ ድረስ ማለት ነው እየጠየቃቸው የነበረ አልሀምዱሊላ። አሁን ደግ ነኝ። ቤት ከገባው በኋላ እያደራመ ማለት ነው ስታከሚያ ሲሰፋ ማደንዘጃ ወግቲ ስለነበረ ያናህል አልተሰማኝም ነበረም። ቁስልም ደግሞ እንደዚህ ከያናህል የከፋ አልመሰለኝም ነበር ማለት ነው። ሲሄድ አልኮ እንደዚህ ነገር እንደዚህ ይቀባልኛል ብዬ በማለት እንጂ እንደዚህ ሰፋለው ብዬ አራት ቦታ ላይ ሰፋለው ብዬ አልጠበቅኩ ነበር። አልሀምዱሊላ ሁሉም ነገር ለከይር ነው። አሁን ይህን ቪዲዮ ሰራላችሁ ጋደም ብዬ ነው ማለት ነው። ድምፅ ተቀይሯል እትሉ ትችላላችሁ። ግርግዳ ደግፍ የኖረን ቪዲዮ የሰራሁት የቻናሌ ቤተሰቦች ለዛሬ እየላቸው የቀረኩት የዚህ የኮንቲኔር ዋጋው ማለት ነው አራት መቶ ሀምሳ ሺ ብር ነው ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ ማናገር ትችላላችሁ። ቤቱ ደግሞ መቶ ሰማንያ ካሬው አራት ክላሱ ተከራየው ማለት ነው ዋጋው ሁለት ሚሊዮን ነው ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ አስተናግድላችኋለሁ። እንደምታወቅ ኮንቴነሩም ይሄ ነው ተከራይቱ ያለው አከራይታችሁ እንደዚህ መጠቀም የምትችሉበት አሪፍ ሳይት ላይ ያለ ነው 750 ቪዲዮ ለቅቅ ያለሁኝ ዩቲዩብ ላይ እንዳያችሁት ማለት ነው። ዋጋው ቀነስ ያለ ቦታ አቅርብልን፣ እንደዚሁም ቤት አቅርብልን ስትሉኝ አቅርቤላችኋለው። ደሴ ሂጂ፣ ኮምቦልሻ ሂጂ፣ ሐርቡ ሂጂ፣ እንደዚሁም ሸክላ ቱቼ፣ ወሎ፣ ኬሚሴ አስጎብኝቻችኋለሁ። ብዙ ቪዲዮዎችን ለቅቅ ያለው የተሸጠው ተሸጧል ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ግቡና ቤቲን ጎብት። ለበለጥ መረጃ ማለት ነው እዚጋር በማውራት ብቻ ሳይሆን በተግባር የምታዩት ነው። ቤተሰብም ልካችሁ አታቁም፣ እያስተናገድኩላችሁ እገኛለሁኝ። ለካሜራ ፈቃደኛ የሆኑልኝን ሻጮችና ገዢዎች ሻጭም ደስተኛ ሆኖ እንደሸጠና ገዢም ደስተኛ ሆኖ እንደገዛ የፊርማ ቪዲዮ ሀያ ሦስት ቪዲዮ የሚሆን ለቅቅ ያለው እግቡና ጎብኙት። ለበለጠ መረጃ አዲስ የማህበር ቦታ በሚመራ ሰዓትም እየላቸው እቀርባለሁ። ደሴ፣ ሀይቅ፣ ኮምቦልሻ፣ ሀርሙ፣ ሸክላቶቼ፣ ወሎ፣ ኬሚሴ እየላቸው እቀርባለሁ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ የደውሎ ምልክት ውስጥ ትጫኑ። ሁሌ የሚለቀው ቪዲዮ ይደርሳችኋል። ዛሬ እየላቸው የቀረብኩት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም ሁኑ።